በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን በእግዚአብሔር አጋዥነት የቁስጥንጥንያ ንጉሥ የቴዎዶሴዎስ ልጅ የእግዚአብሔር አገልጋይ የሚሆን የአባታችን የገብረ ክርስቶስን ዜና ገድሉን ማንበብ እንጀምራለን። ልመናው በረከቱ አማላጅነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር አሜን። ለዛሬው ከባለፈው ሐምሌ ወር በመቀጠል ያለውን እናነብላችኋለን። ሊቀ ጳጳሳቱም በቀሳውስት በዲያቆናት ቁጥር ልክ መስቀል ማይጠንት መጽሐፍ ይዞ የቅዱስ የገብረ ክርስቶስ አስክሬን ካለበት ዘንድ ወደ ቤተ መንግስት ሄዱ። ንጉሱም ሊቀ ጳጳሳት፣ ኤጲስ ቆጶሳት፣ ቀሳውስት፣ ዲያቆናት በሚቀመጡበት ቤት ውስጥ የብር የወርቅ ወንበሮች አዘጋጀ። ብርሃኑ እንደ ፀሐይ እስኪሆን ድረስም ብዙ መብራቶችን አደራጀ። ንጉሡና ሊቀጳጳሳቱ ኤጲስቆጶሳት ቀሳውስትና ዲያቆናት የከበረ አስከሬኑን ያዩ ዘንድ ገብረ ክርስቶስ ወደ ነበረባት ዳስ ገቡ። በእጁ የጨበጠውንም ወረቀት አዩ። ወረቀቱንም ከእጁ ሊያላቅቁ ወደው ነበር፣ ግን ንጉሡም ቀሳውስቱም ወረቀቱን ከእጁ ማላቀቅ አልተቻላቸውም። ሊቀ ጳጳሳቱም ልጆች ሆይ ተነሱ፣ በቅዱስ አስከሬኑ ፊት እንጸልይ አለ። መላልሰውም ጸለዩ። በመጨረሻም ሦስት መቶ ጊዜ እግዚኦ ማሐረነ ክርስቶስ አሉ። ያን ጊዜም በእግዚአብሔር ፈቃድ የቅዱሱ እጅ ተዘረጋ። ሊቀ ጳጳሳቱም ቀርቦ በንጉሡ ልጅ በገብረ ክርስቶስ እጅ ውስጥ የነበረችውን ደብዳቤ አንስቶ አጣርቶ አንብቦ ምርር ብሎ አለቀሰ። ብለን ነበር ያቆምነው። ከዛ በመቀጠል ለዛሬ እናቀርብላችኋለን። ሊቀ ጳጳሱም አንብቦ ከጨረሰ በኋላ ደብዳቤቱን ለንጉሱ ሰጠው። እርሱም ተቀብሎ ባነበባት ጊዜ የተወደደ ልጁ እንደሆነ አውቆ ያን ጊዜ ከመሬት ላይ ወድቆ በአመር ላይ እየተንከባለለ ፊቱን እየመታ የአልጋ የወራሽ ያልኩ በደስታ በፍቅር ያሳደግኩ ጥበብን ስነ ስርዓትን ያስተማርኩ የአይኔ ብርሃን ልጅ ወዳጅ፣ በልጅነትህ በአንተ ደስ ብሎኝ ነበር። በጎለመስክ ጊዜ ግን አሳዘንከኝ። ደስታዬን ለወጥ፣ ልቤንም አቃጠልካት። ደምግባቴንም አጠበለከው። አንተ እኔን አባትህን ስታሙቅ መከራውንም ታገዝ ራስን ድሃ አደረግህ። አስራ አምስት ዓመትም በአባት አደባባይ ወድቀህ ኖርግ የአባት ባሮች ሲሰድቡ ሲደበድቡ የወጭቱን እጣቢ በላይህ ላይ ሲያፈሱብህ ታገስክ፣ እያለ መራራ ልቅሶን አለቀሰ። እናቱ ንግስት መርኬዛን በሰማች ጊዜ እንደ እብድ ሆና ደረቷን በድንጋይ እየደቃች፣ ፊቷን እየመታች፣ ጠጉሯን እየነጨች እየሮጠች መጣች። ወዳለበትም ገብታ በላዩ ላይ ወድቃ አስከሬኑን አቅፋ በለመንኩት ጊዜ እግዚአብሔር አንተን የሰጠኝ የአይኔ ብርሃን ልጄ ሆይ ሚስት እስካመጣ ሁልጊዜ ድረስ በአንተ ደስ ብሎኝ ነበር። አንተ ግን ደስ ሳይም መጽናናት ወደማይገኝላት ሀዘን መለስከው። እግዚአብሔር አምላኬ አንተን እንዳያሳየኝ ተስፋ አድርጌ ደጅ ስጠና ተስፋ አልቆረጥኩም ነበር። እግዚአብሔርን መታመኔን አይቶ ወደዚህ መለሰ። አንተ ግን እያወቅህ ታግሰህ ፍር አንተ ግን እያወቅህ ታግሰህ ኖር። በአደባባዩ እንደ ድሀ እንደ ምስኪን የተናቅህ የተጠላ ሆነህ ወድቀህ ስትኖር ቸላ ላልኩህ ቸላ አልኩህ አላወቅኩምና፣ አንተ ልጄ ወዳጄ ስትሆንም በብዙ ጭንቅና መከራ አስራ አምስቱን አመት አሳለፍ። ልጄ ሆይ ከእንግዲህ እሱ ወዲህ ለወለድኩህ ለእኔ ለእናት ወዮልኝ፣ ዘጠኝ ወር ከአምስት ቀን ለተሸከመች ማህፀኔ ወዮላት፣ ለታቀፉ እጆቼ ላጠቡ ጡቶች ወዮላቸው። በፍቅር ፍላጣለት ተወጋችሁ ልቤ እስከ ፍጻሜ ዘመንም ወዮላት፣ እስከ ዘላለም መጽናናት መጨረሻም የሌላት ሀዘን አግኝታኛለችና ለእኔ ወዮልኝ እያለች እየጮኸች አለቀሰች። ሙሽራ ሚስቱም ልብሷን እየቀደደች ፊቷን እየመታች መራራ ልቅሶን እያለቀሰች መጣች። ጌታዬ፣ የኑሮ ጓደኛዬ፣ ካንተ ጋር በቤተ ክርስቲያን ሕግ ተክሊል አድርጌ ነበር ግን በጫጉላ ቤት ትተኸኝ ሄር በጎ ስራ ለመስራት ቃል ኪዳን ስለገባሁ ሰላሳ አመት ብቻዬን ለኖርኩ። ለእኔ ወዮልኝ ሐዘን መልቶኛልና እንደ እሳትም አቃጥሎኛልና አንተን የኑሮ ጓደኛዬን ያሳየኝ ዘንድ እስከ ዛሬ የሰላሳ አመት ሙሉ እግዚአብሔርን ደጅ ጠናሁት። ደጅ ጥናቴንም ወደ እንባና ወደ ልቅሶ መለሳት። በመጋረጃ የምውል ሙሽራ ነበርኩ። ዛሬ ግን ትተኝ በመሄድህ አዘነተኛ ስሆን ሲሆን፣ እነሆ የከበርኩ ሙሽራ የነበርኩ እኔ እስከ መጨረሻው አውታ አታውም። ባልንጀሮቼ የሮምና የቁስጥንጥንያ ልጃ ገረዶች ሆይ ኑ ለእኔ አልቅሱልኝ። የኑሮ ጓደኛዬን ያሳየኝ ዘንድ በመተማመን እግዚአብሔርን ደጅ ስጠናው ነበር። እንግዲህ ተስፋ የተቆረጠ ደጅ ጥናቴም ከንቱ ሆነች። ከእንግዲህ እስ ወዲህ ከዛሬ ጀምሮ እንደ ወፈመንጤ ጠሆናለሁ። ያቺ ወፍ ባልዋ በሞተ ጊዜ በጥፏ ፊቷን ነይታ ምላሷን ሰንጥቃ ወደ ጫካ ሄዳ ብቻዋን ትኖራለች። ሌላ ወፍ ወደ እሷ በመጣ ጊዜም ትጮሃለች። ባጫዋ ጫዋን ባልዋ የሞተባት ምላሷን የሰነጠቀች አዘነተኛ እንደሆነች አውቆ ትቷ ይሄዳል። እኔም ከዛሬ ጀምሮ እንደሷ ሆናለው እያለች ትጮህ ነበር። በሱ ላይ ክፉ የሞ የዋሉበት የንጉሥ አገልጋዮችን መጡ። እኛ ባሮችህ ስናሰቃይህ ስንበድልህ ኖረናልና ክፉም አድርገንብሃልና ወዮልን። እንደኛ የበደለ ከኛ በፊት ከኛ በኋላ የለምና ወዮልን። የእኛን ነገር ሰው ቢሰማው የተናቀን የተጠላን እንሆናለን። ፈጽሞ ሰው ያላደረገው እኛ በአንተ ላይ ያደረግነውን ብዙ ነገር አለ። አንተስ እኛ ባሮች እንደሆን እያወቅህ ታገስክ እያሉ አለቀሱ። በቁስጥንጥንያ ያሉ ሁሉ ንጉሥ የጠፋውን ልጁን እንዳገኘ ስላሱ ከሰማይ ቃል እንደተነገረን በሰሙ ጊዜ ይህን ያዩ ዘንድ ሕዝቡ ሁሉ መጡ። በዚያችም እለት በንጉሡ በቴዎዶሲዎስ ቤት የንጉሥ ልጅ በንጉሥ አደባባይ ወድቆ ሳያውቁ ሳያውቁትም ሞቶ ስለተገኘ ጽኑ ልቅሶና ብዙ አይታ ተደረገ። ዳግመኛም ለዓለሙ መድኃኒት የሚሆነውን የቅዱሱን አስክሬን ስላገኙ ፍጹም ተድላ ደስታ ሆነ። ብዙዎች ድዌዎች በሽተኞች እውሮች አንካሶ መጥተው አስከሬኑን በዳሰሱ ጊዜ ሳጥኑንም በተሳለሙ ጊዜ ያን ጊዜ ተፈወሱ፣ ሁሉም ከደዌያቸው ዳኑ። በዚያም ብዙ ግፊያ ሆነ። ሊቀጳጳሱና ከእርሱ ጋር የነበሩት ኤጲስቆጶሳት ቀሳውስትና ዲያቆናትም አስከሬኑን አንስተው ወደ ቤተ ክርስቲያን ሊወስዱ ቢሹ ከግፊያው የተነሳ መውሰድ ተሳናቸው። ሊቀ ጳጳሳቱም ንጉሱን ወርቅና ብር አምጥተው በበሩ ፊት ለፊት በመንገዱ ላይ እንዲበትኑ እዘዝ። ነዳያን ወደዚያ ወደ ወርቁ ሲሄዱ ያን ጊዜ ግፊያ ይቀላል። የቅዱስ ገብረ ክርስቶስንም ማስከሬን መውሰድ እንችላለን አለው። ንጉሱ ቴዎዶሴዎስም ሊቀ ጳጳሳቱን እንዳዘዘ አደረገ፣ ወርቅና ብር አምጥተው በተኑ። ግን በብዙ ጭንቅ እየተጋፉ ወደ ቅዱሱ አስከሬን ይሽቀዳደሙ ነበር እንጂ ወደ ወርቅና ወደ ብሩ የተመለሰ የለም። በጭንቅም አስከሬኑን ወስደው ወደ ቤተ ክርስቲያን አገቡት፣ መስዋዕቱን አዘጋጁ። ሊቀጳጳሳቱም ቀድሶ ሕዝቡን አቆረባቸው። እንደ ሕግም ከፈጸሙ በኋላ የቅዱስ አባታችን የአቡነ ገብረ ክርስቶስን አስከሬን በንጹሕ በፍታ ገንዘው በሳጥን አድርገው በቤተ ክርስቲያን ቀበሩት። በመቃብሩ ላይም ብርሃን ወረደ። መቃብሩም ድውያንን፣ ህሙማንን ሁሉ የሚፈውስ ሆነ። የአባታችን የገብረ ክርስቶስ ጸሎቱ በረከቱ ይደረግልን፣ የፈጣሪውም ረድኤት በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳያዪቱን አነስተኛ መባ እንደተቀበል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 የአባታችን የአቡነ ገብረ ክርስቶስ ገድሉ ደረሰ ተፈጸመ። ይቆየን። አቡነ ዘበሰማያት